በየአደባባዩ የተገረፉት የታሙት፣ ዛሬ ስለ ሃይማኖታቸው ሌላ ምንም ምክንያት ሳይኖራቸው ስለ ሃይማኖታቸው ዋጋ እየከፈሉ ያሉት እነሱ የጽድቅ አክሊል ደፍተው ያን ጊዜ ይገለጣሉ። እሳቱ ወደማይጠፋበት ትሉም ወደማያንቀላፍበት ጽኑ መከራ ወዳለበት ቦታ ሰደዳቸው እኮ ነው የሚለው። ክርስቲያኖች፣ የሀጣን ፍርዳቸው ምንኛ ከባድ ነው በእውነት። ያንን በሽተኛ ሆኖ ያገኙትን ክርስቶስን ያገለገሉት የጠየቁት፣ ከቆስሉ ያጠቡት፣ ዘይት ያፈሰሱለት እነዚያ ሰዎች በዚህ እጅ ቀን ይሸልማሉ። የሰው ገንዘብ በመቀማት ዛሬ፣ የሰራተኛ ደሞዝ በማስቀረት ዛሬ፣ በስርቆት በማጭበረበር፣ በሌላም በሌላም ሰሆን የምትጎዱ ሰዎች እግዚአብሔር ይመጣል። ንሱ አባቶቻቸሁ እንዲሰበሰባል ለመብን ለመጠጥ አይደለም እንዳስለመድ ነው። አሁን እንደው ዝም ተራ ነገር እንደምናየው ንገረን ጌታ መቼ ይመጣል? ለማለት ነው። ክርስቲያኖች መሄድ ያለባቸው አባታችሁ ዘንድ ሂዱ። ክርስቲያኖች አባቶቻችሁን ጠይቁ። የዓለም ፍጻሜ ምልክት ምንድን ነው ብሏቸው። በሀዘን የኖረች ይቺ ቤተ ክርስቲያን ይችን ቀን ለማግኘት ነበር። ተመልከቱ፣ ይቺ ቀን ሁላችንም የምንጠብቃት ቀን ናት። የሽልማት ቀን ናት ወገኖች፣ እየጠበቃችሁት ነው። ክርስቶስ ክርስቶስ ይመጣል። ዛሬ ያለብንም መከራ ሁሉ እንደምንም ነገር የምንቆጥረው እኮ እንደሚመጣ እርግጠኞች ስለሆነ ነው። ሲመጣ የሚከፍለን ዋጋ በጣም ትልቅ እንደሆነ እናምናለና በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ በአብ በወልድ በመንፈስ ቅዱስ ስም በስም በግብር በአካል ሶስት በባሕርይ በሕልውና አንድ አምላክ ብለን ረዴት እግዚአብሔርን አጋዥ ጥግ በማድረግ እኔም መናገር እናንተ መስማት፣ እንዲሁም እኔ ማስተማር እናንተም መማራችንን እንቀጥላለን። አምላካችን እግዚአብሔር በመካከላችን ሆኖን ያስተምረን ዘንድ በመጀመሪያ ሰሞን ማመስገን ይገባናል። የእግዚአብሔር ቤተሰቦች በያላችሁበት እንደምን ሰነበታችሁ? የእግዚአብሔር ሰላም ከኔም ከእናንተም ጋር አለዘላለም ጸንተው ይኖር። ይህ እንግዲህ ጉባኤ አቅሌስያ የሚባለው ዩቲዩባችን ነው። የጉባኤ ቤታችን ዩቲዩብ ነው። የእግዚአብሔር ቤተሰቦች እስካሁን ድረስ በነበረው ትምህርት እንደተጠቀማችሁበት ተስፋ እናደርጋለን። ሀሳቦቻችሁን ያው እንግዲህ በመልእክት ማስቀመጫው ላይ ያስቀምጡልን። ጥያቄዎቻችሁም ካሉ ልክ እንደዛው ጥያቄዎቻችሁም በየጊዜው እኔም ሆነ ሌሎቹ መምህራን እየተገኘን እንድንመልስ እንገደዳለን። ይህ የማስተማሪያ አንድ መድረካችን ስለሆነ ሁላችንም ሁላችሁም ተቀላቀሉና ወይም እንዳንድ ጉባኤ ቤት ቁጠሩትና ትምህርታችንን እናስፋው በሌላ መንገድም ትምህርት እንዲቀርብ ካስፈለገ እንግዲህ የጉባኤ ቤት ትምህርቶች ዘርፈ ብዙ ናቸውና ይሄ ለምእመናን ይሆናል በሚል መልኩ ነው በዚህ መልኩ እያቀረብን ያለ ነው ግን በሌላ መንገድ በዚህ መልኩ ቢቀርብልን የምትሉት ነገር ካለ ደግሞ እንግዲህ በአስተያየት መስጫው ላይ ማስቀመጥ ትችላላችሁ ሀሳባችሁን ለዛሬ ግን እንግዲህ ካለፈው ሳምንት የቀጠለውን ነው የምናቀርበው ማለት ነው እንግዲህ እኩለ ጾም ላይ ደርሰናል ክርስቲያኖች ደብረ ዘይት የሚባለው ሳምንት ላይ ነው ይህ የፍርድ ሳምንት ወይም ደግሞ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ዳግም ምጻቱ የሚታወስበት ሳምንት ተብሎ የሚጠራው ሳምንት ላይ ነው የምንገኘውና እንዳለፈው ጊዜ ሁሉ እግዚአብሔር ቢባርክልን ይህንን ቀን እግዚአብሔር ቢፈቅድልን እግዚአብሔር ቢረዳን እንግዲህ ዛሬም የዚህን ሳምንት ትምህርት ደግሞ እንቀጥላለን ማለት ነው የቅዱሳን አምላክ እግዚአብሔር በነገር ሁሉ እንዲረዳንና እንዲባርከን ቅዱስ ፈቃዱ ይሆነልን ወደ ትምህርታችን እንገባለን። የዛሬው ትምህርት የሚገኘው በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ላይ ጀምሮ ነው፣ እስከ መጨረሻው ድረስ ያለውን ስንመለከት፣ እንግዲህ ምዕራፍ 25ም በእርግጥ ዛሬ ባይነበብልንም እንኳን በቤተ መቅደስ አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ስለመምጣቱ የሚናገር ምዕራፍ ነው የምትመለከቱት እንግዲህ እሱን ነው የምናየው። ቤተ ክርስቲያን የምትጠብቀው ቀን ይሄ ነው። በነገራችን ላይ ክርስቲያኖች በተስፋ የምትጠብቀው ቀን ነው። እንዴት ካላችሁኝ በዮሐንስ ወንጌል ምዕራፍ በዮሐንስ ራእይ ምዕራፍ 22 መጨረሻው ቁጥር ላይ ስትመለከቱ አሜን ጌታ ኢየሱስ ሆይ ቶሎ ና ብላ ትጠብቀዋለች። ምክንያቱም ጌታ ምን ብሏታል? የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ለእያንዳንዱ እንደ ስራው መጠን ዋጋውን እከፍል ዘንድ ዋጋዬ ከኔ ጋር አለ፣ እነሆ በቶሎ እመጣለሁ ብሏል ጌታ እነው በቶሎ እመጣለሁ ብሏል። ታስታውሳላችሁ ዮሐንስ እንዴት እንዳየው በሰባቱ መቅረዞች መካከል ያየው በወርቅ ዙፋን ላይ ወይም በብርሃን ዙፋን ላይ በነጭ ዙፋን ላይ ተቀምጦ ያየው በሰባቱ ከዋክብት በእጁ ተይዘውለት ያየውን ያንን ክርስቶስ የምንናፍቀውን ክርስቶስን ያየበት ቀን ነው እና ይሄ ቀን በቤተ ክርስቲያናችን የተለያዩ ስያሜዎች ተሰጠውት። ቤተ ክርስቲያን ስትናፍቀው ስትጠብቀው የምትኖር ቀን ነው። በሌላ አነጋገር እንግዲህ ምን ምን አይነት ስያሜዎች እንዳሉት በጥቂቱ ላንሳ አንደኛው ይሄ ቀን ምን ተብሎ ይጠራል ማለት ነው የሰርግ ቀን ተብሎ ይጠራል የሰርግ ቀን የሰርግ ቀን ማለት ምንድን ነው በማቴዎስ ወንጌል ምዕራፍ 22 ቁጥር አንድ ላይ እንደምንመለከተው አምላካችን መድኃኒታችን ኢየሱስ ክርስቶስ መንግስተ ሰማያትን በሰርግ ቤት መስሏታል አይደለ የሰርግ ቀን ማለት ሙሽራው ክርስቶስ ከሙሽሪት ነፍሳችን ጋራ ወይም ከሙሽሪት ቤተክርስቲያን ጋራ ተዋህዶ በዝማሬ በዓለ ከብካባቸው የሚከብርበት ማለት ነው። ሙሽሪት ቤተ ክርስቲያን አሁን ክርስቶስን ስትናፍቅ ትኖራለች። አሚን ጌታዬ፣ ኢየሱስ ቶሎና፣ ጌታዬ ትለዋለች። በመጽሐፍ ቅዱስ ሰምታችኋል አደለ? ሳራ አብርሃምን ጌታዬ ትለው እንደነበረ ለምን እንደሆነ በደንብ ምስጢሩ ሲገባን እኮ እውነት ለመናገር እንዴት ደስ ይላል መሰላችሁ። ዛሬም በዓለም ያሉ ሙሽሮች ባሏን ሚስት ጌታዬ ትለው ዘንድ ታዛለች። አደል እንዴ? ጌታዬ ባልም፣ ሚስቱ ምን ይበራት? ይላል ይውደዳት ይላል። አንዳንድ ሰዎች ይህን በማለት በመባሉ በሴቶች ላይ ጫናው ይበረታ፣ የባርነት ስሜት እንዲሰማቸው ያደረገ የሚመስላቸው ሰዎች አሉ። ግን እንደዛ አይደለም። ቤተ ክርስቲያን ጌታ ይኗ ማለት ያለባት ክርስቶስ ነው። ፈጣሪዋ ነ፣ በአንድ በኩል ገዥዋ ነው። ሚስትም እኮ ከባሏ ተገኘች አይደል? የምንለው ከባሏ ተገኘች፣ አስገኟ ነው። ለዚህ እኮ ነው ጌታዬ የምትለው። ክርስቶስም ከጎኑ ያስገኛት ወይም ደግሞ በእጁ የሰራት ያበጃጃት በደሙ የገዛት የደማጫ ክፍሎ ያጫት ሙሽራው ያደረጋት ናታደ ቤተክርስቲያን ስለዚህ ነው ጌታ የምትለው ሚስቶች ሆይ በእውነት ቤተክርስቲያንን መስላችሁ ባሎቻችሁን ጌታ የምትሉ በትክክል ቤተክርስቲያንን ትመስሏታላችሁ ባሎች ሆይ ሚስቶቻችሁን ደግሞ እንዲሁ እንደ ነፍሳችሁ አድርጋችሁ ብትወዱ ክርስቶስን ትመስሉታላችሁ ክርስቶስ ስለ ቤተ ክርስቲያን የከፈለውን ዋጋ ስለምናውቅ ቤተ ክርስቲያንን ከመውደዱ የተነሳ ነው፣ አይደል? በቀራንዮ የተሰቀለው ደሞን ያፈሰሰው አጥንቱ እስኪታይ ድረስ የተገረፈው ቤተ ክርስቲያን ስለወደደ እኮ ነው። ለሌላ ነገር አይደለም። ሰርቆ ቀምቶ ነው፣ የሀሰት ምስክር ተዘጋጀበት እንጂ በእውነት የሀሰት ምስክር እንኳን ተቀጥሮ መጥቶ ሊመሰክርበት ይቻላል። ምንም እኮ የተገኘበት የለ። ከነገስታት ወይም ከካህናት በደሉ ይሄ ነው ብሎ የፈረደበት አለ? ማንም የለም። ሳይፈረድበት የሞተው ለምንድን ነው ከተባለ ኢየሱስ ክርስቶስ ቤተክርስቲያንን ከመውደዱ የተነሳ ነው እና ባሎች ሚስቶቻቸውን ቢወዱ ክርስቶስን መስለውታል። ሚስቶችም ባሎቻቸውን ጌታዬ ብለው ቢጠሩ ሳያፍሩ ጌታዬ ብለው ቢጠሩ ይሄ ቤተክርስቲያንን ያስመስላቸዋል ባሎቻቸውንም ክርስቶስ መስለው እንዲኖሩ ያደርጋቸዋል ማለት ነው በዚህ መልኩ ስትንከባከቡ ስትጠራው የምትኖረውን ሙሽራዋን ክርስቶስን ቤተ ክርስቲያን የምትቀበልበት ቀን ስለሆነ ይሄ ቀን ምን እንለዋለን? ይሄ ሰርግ ቀን እንለዋለን ማለት ነው። ታስታውሳላችሁ በማቴዎስ ወንጌል ምዕራፍ 25 ላይ እነዚያ ደናግል ምን ይጠብቃሉ ይመስላችኋል? አስሩ ደናግል፣ አምስቱ ሰነፎች፣ አምስቱ ልባሞች ምን እየጠበቁ ነበር ነው የሚለው? ሙሽራውን እየጠበቁ ነበር አይደለም የሚለው። እንዴ ይቺ የሰርግ ሰርግ ቀን ናት፣ ጌታ የሚመጣባት ቀን እና የሰርግ ቀን እንዴት ይናፍቃል! እንዴትስ እስኪመጣ ድረስ በተስፋ ይጠበቃል። ያቁነት እንደታል አይደል? በተለይ ለሙሽራ ያ ቀን እስኪደርስ ደርስ ድረስ፣ ምክንያቱም ከሙሽራዋ ጋር የምትኖርበት አዲስ ሕይወት የምትጀምርበት ቀን ስለሆነ ሙሽርት ያነቃን በተስፋ ትጠብቀዋለች። እነዚያ ደናግልም በማሰሯቸው ዘይት ይዞ እንቅልፍ እስኪጥላቸው ድረስ እንግዲህ ከባድ መጠበቅ ነው የጠበቁት፣ ማለት እኮ ነው። ተመልከቱት፣ ከባድ መጠበቅ። ምክንያቱም ሁሉም አንቀላፍቶ ተኙ፣ አደለ የሚለው እንዴ። በጣም በጽኑ ናፍቆት ይጠባበቁት ነበር። ምንም ስራ አልነበራቸው፣ እሱ መጠበቅ ነበር ስራቸው። ቤተ ክርስቲያን ይህን ቀን ትጠብቀዋለች፣ ሙሽራዋ ክርስቶስ የሚመጣበት ቀን ስለሆነ የተጠራችሁም ለሰርግ ነው። የተጠራ ነው እኮ ለሰርግ ነው። ሙሽራ እንደሚመጣ ሰምተን ነው የተጠራ ነው። ምክንያቱም በየጎዳናው ያገኛችሁትን ሁሉ ጥሩና ወደ ሰርግ ነው ሰርጉ ተዘጋጅቷል ብሏቸው አይደል? የተባለው እኛ እኮ ነን የተጠራ ነው። ወደ ሰርጉ እድምተኞች እኛ ነን። እንደዛ ሆነን የተገኘ ነው። እና ውድ ክርስቲያኖች ዛሬ ይሄን ቀን ቤተክርስቲያን ምን ትለዋለች ካላችሁ አንደኛው የሰርግ ቀን እንለዋለን። ቤተክርስቲያን ከክርስቶስ ጋር ተዋህዳ የመለኮት ዘመድ የሆኑት መላእክት ምድራዊ ጋር አንድ ሆኖ የሚዘምሩበት ሰርግ ቤት ላይ የሙሽሪትና የሙሽራው ዘመዶች አንድ ሆኖ አድል የሚያጨበጭቡት፣ አንድ ሆኖ አድል የሚደሰቱት፣ የሚበሉት፣ የሚጠጡት ባይድነት ይቀራል። ከዚያ በኋላ ማለት እኮ ነው። አሁን በሰማይና በምድር መካከል ልዩነትን የሚያጠፋ ልዩ ቀን ነው። በሰማይና በምድር መካከል ድንበር የለሽ ኑሮ የሚያስኖረን ይሄ ቀን ነው። ይሄ ቀን ይናፍቃል። እውነት ለመናገር ክርስቶስ ይመጣላ፣ ምሽራችን ይገለጣል። ስለዚህ ሙስራችንን ለማክበር እኛ በአይድነት ሳይኖር፣ በእኛና በመላእክት መካከል ልዩነት ሳይኖር፣ እኛም እንደ እግዚአብሔር መላእክት ሆነን ማለት ነው። መላእክትም እንደኛ ሆነው ለመዘመር እንገናኛለን ማለት ነው። የሰርግ ቀን ያሰኘው ወይም ክርስቶስ በድግስነት የሚቀርብለት በድግስነት የሚቀርብበት ቀን ነው። እውነት ለመናገር አንድ ሊቅ ምን ይለዋል? ኢየሱስ ክርስቶስን የራሱን ሥጋና ደም ድግስ አድርጎ ብሉልኝ ጠጡልኝ የሚል ሙሽራ ይላል። ሰርጌ ላይ ተገኙ አለን። ግን ደግሞ የራሱን ስጋ እና ደም ድግስ አድርጎ ያቀረበል እንዲህ አይነት ሙሽራ አይተን እናውቃለን። ሙሽራችን እሱ ነው። ድግሳችንም እሱ ነው። በጽዋ ቀድተን የምንጠጣው እሱ ነው። በመሶብ አቅርበን የምንመግበው እሱ ነው። እንዲህ አድርገን የምንደሰትበት ትልቁ ቤት ይህ ቤት ነው። በዚያ ውስጥ ላይ በእውነት የሰርግ ቤት የሚያክል ተድላ ደስታ ያለበት ቤት አለ በእውነት በዙፋን ላይ ከወጣ ንጉስ ይልቅ በእውነት ሚስት ያገኘ መልካም ሴትን ያገኘ ወንድ የሚደሰተው ደስታ አይበልጥም እንደ የሚደሰተው። በሀገር ላይ ከተሾመ ሰው ይልቅ በሚስት ላይ በሴት ላይ የተሾመ ወንድ ከምንም በላይ ደስተኛ ደስተኛ ነው። ከምንም በላይ ደስተኛ ነው። አጻይሃ ለኢትዮጵያ ለማለት አጼ እንላለን በቀደመው ዘመን፣ ምክንያቱም የሀገሪቱ እጮኛ ለማለት ነው፣ እንደዛ ምንለው እና ለሀገሪቱ ከታጨው ከንጉሱ ይልቅ ለክርስቶስ የታጨችው ቤተክርስቲያን በዚያ ቀን ተድላ ደስተዋ ልክትና መጠን የለውም። በእውነቱ ደስ ይላል። ሙሽራው መጣ ውጡ ተቀበሉ ሲባል የተኛው ሁሉ ነው የነቀው። አይደል እንደምታስታውሱት እና ሁሉም ይጠብቀው የነበረውን ይዞት የነበረውን ያስቀምጠውን የደበቀውን በማሰሩ ያለውን ዘይቱን እያቀጣጠለ መብራቱን እያበራ ወጣ። አደለም ይለው የራሳቸውን መብራት እያበሩ ነው የወጡት ሁሉም ጻድቃን ሁሉ ከመቃብር ወጥተው የሚደሰቱበት እውነት ለመናገር እነዚህ እያዘን የቀበርናቸው ዛሬ ወደ መቃብር የሸኘናቸው ቅዱሳን እነዚህ ዛሬ መታሰቢያቸው የምናደርግላቸው ቅዱሳን እነዚህ ዛሬ ጽላት የቀረጽላቸው ቅዱሳን እነዚያ ሁሉ ተሰብስበው ከመቃብር ወጥተው ነቅተው ክርስቶስን የሚቀበሉበት ያ ቀን ትልቁ የሰርግ ቀን ማለት ነው። የደስታ ቀን ስለሆነ እኮ ነው የሰርግ ቀን የምንለው። እና የቤተ ክርስቲያን ተድላ ደስታ የሚፈጸምበት ቀን ነው። ዛሬ በዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን አለ ሊቁ በሃይማኖት የቤተ ክርስቲያን ደስታ ፍጹም የሚሆንበት ቀን ነው። ቤተ ክርስቲያን በጥፊ የተመታች፣ በጅራፍ የተገረፈች፣ በሰይፍ የተመታች፣ በስራት በወህኒ የተሰቃየች፣ ደሟን ያፈሰሰች፣ አጥንቷን የከሰከሰች፣ በሐዘን የኖረች ይቺ ቤተ ክርስቲያን ይችን ቀን ለማግኘት ነበር። ተመልከተ ይቺ ቀን ሁላችንም የምንጠብቃት ቀን ናት። የሽልማት ቀን ናት። ወገኖች እየጠበቃችሁት ነው ክርስቶስን ክርስቶስ ይመጣል። ዳግም እመጣለሁ ብሎ ነው ይሄደው እና በዚህ ቀን በዚህ ቀን እንደሚመጣ ስለምናስብ ዛሬ ያለብንም መከራ ሁሉ እንደምንም ነገር የምንቆጥረው እኮ እንደሚመጣ እርግጠኞች ስለሆነ ነው። ሲመጣ የሚከፍለን ዋጋ በጣም ትልቅ እንደሆነ እናምናለና። ታስታውሳላችሁ፣ በደጉ ሳምራዊን በሉቃስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ እንደምንመለከተው ደጉ ሳምራዊ አምጥቶ ያንን የታመመውን ሰው ይህን ሰው እያስታሙልኝ በምመለስበት ጊዜ ዋጋህን እከፍላለሁ ብሎ አደለ ሄደው ደጉ ሳምራዊ ይዞት የመጣው ይሄ ህሙሙ ሰውነታችን እሱ እኮ ነው በእውነቱ ኃጢአት በየጊዜው የሚያደባያት ነፍሳችን፣ በየጊዜው እሷን ስናክም እሷን ስናሳክም አይደለም እንኖረው። ለምን ዋጋችንን እሱ በሚመጣበት ጊዜ ከፍለናል ብለን ስለምናምን ደጉ ሳምራዊ ቃል ስለገባልን እኮ ነው። ቃል የተገባልን ቀን ደግሞ ይሄ ነው። የደሞዝ ቀን ነው፣ ለጻድቃን ይሄ ቀን ነው ለመናገር ለሀጣን ግን፣ በእርግጥ በአንጻሩ ደግሞ የፍርድ ቀን ነው የፀሐይ መውጣት ለሌባ ይመቸዋልን? በእውነት የክርስቶስስ መምጣት ለሀጣን ይመቻቸዋልን? ይስማማቸዋልን? ይናፍቆታልን ያንን ቀን? ሊሆን አይችልም። ሊሆን አይችልም። የፀሐይ መውጣት ጅቦችን ወደ የገደላቸው ያስገባቸዋል፣ ሰዎችን ደግሞ ወደየስራቸው ያሰማራቸዋል። አደል እንዴ? የፀሐይ መውጣት ጨለማውን ያርቀዋል። የፀሐይ መውጣት ዱሩን ገደሉን ግልጥልጥ አድርጎ ያሳየዋል። የፀሐይ መውጣት ተራራውንም በተራራነቱ ሜዳውንም በሜዳነቱ ሸለቆውንም በሸለቆነቱ እንድናየው እንድናውቀው ያደርገናል። የክርስቶስን መምጣት ልክ እንደዚያ ነው። ሀጣንን ከነስራቸው ይገልጣቸዋል። ጻድቃንን ደግሞ እንዲሁ ስራቸውን ይገልጠላቸዋል ዛሬ እነዚህ ኃጢአተኞች ተብለው በዓለም ዘንድ የተገለሉት፣ ዛሬ የተተፋባቸው፣ ዛሬ የተሰደዱት፣ ዛሬ የተፈናቀሉት፣ ዛሬ ስለ ክርስቶስ የተጠሉት፣ ዛሬ በየአደባባዩ የተገረፉት፣ የታሙት፣ ዛሬ ስለ ሃይማኖታቸው ሌላ ምንም ምክንያት ሳይኖራቸው ስለ ሃይማኖታቸው ዋጋ እየከፈሉ ያሉት እነሱ የጽድቅ አክሊል ደፍተው ያን ጊዜ ይገለጣሉ። ዛሬ በስውር የሚጸልዩ፣ ዛሬ በስውር የሚጾሙ፣ ዛሬ በየቤታቸው ሆነው እግዚአብሔርን በፍጹም ንጽህና የሚያመልኩ ባለትዳር ይመስላሉ ግን እንደ ባህታዊ ይኖራሉ። አለማዊን ይመስላሉ ግን እንደ መናኝ ይኖራሉ። ዛሬ በእውነቱ እነዚያ በተሰወረ ሁኔታ ውስጥ ሆነው እግዚአብሔርን እያገለገሉ ያሉ ቅዱሳን በተገለጠ መቅደስ አይደለ በተሰወረው መቅደሱ ነው እያገለገሉ ያሉ እነዚያ ሁሉ ይገለጣሉ በዚያች ቀን። ያች ቀን የመገለጥ ቀናት ክርስቲያኖች ሀጣን ይፈረድባቸዋል። ለሀጣን የማትስማማቸው የማይወዷት ቀናት ያች ቀን። ምክንያቱም ለሀጣን የፍርድ ቀናት። ቅድም የሰርግ ቀን ብያቸዋለሁ አይደል? ሁለተኛ ስሙ የፍርድ ቀን ነው። ይሄ ቀን ኢየሱስ ክርስቶስ ይመጣላ፣ ጻድቃንም በቀኙ ሀጣንን በግረው አቁሙ፣ ይፈርድባቸዋል፣ ይፈርድላቸዋል ተብሎ አይደል የተጻፈው ማቴዎስ ወንጌል ምዕራፍ ሃያ አምስት ቁጥር 46 ላይ ስትመለከት የሀጣን ፍርዳቸው እንዴት ይዘገንናል! በእውነት ሀጣንንም ወደ ዘላለም እሳት ሲሄዱ አላቸው ወይም እሳቱ ወደማይጠፋበት፣ ትሉም ወደማያንቀላፍበት ጽኑ መከራ ወዳለበት ቦታ ሰደዳቸው እኮ ነው የሚለው። ክርስቲያኖች፣ የሀጣን ፍርዳቸው ምንኛ ከባድ ነው! በእውነት በዚህች ቀን ለሀጣን የሚተላለፍባቸው ፍርድ ምንኛ አስጨናቂ ነው! ክርስቲያኖች፣ እስኪ ተመልከቱት። በዚች ቀን ሀጣሪ ይወቀሳሉ። ዛሬ ጻድቃን መስለው በቤቱ የሚኖሩት፣ ዛሬ በጎ ስራ የሰሩ መስሏቸው በእግዚአብሔር ፊት የሚመጻደቁት፣ ዛሬ ብንነግራቸው፣ ዛሬ ወንጌል ቢነግራቸው፣ ዛሬ ቃሉ ቢነግራቸው፣ ዛሬ ካህናት ቢመክሯቸው አልሰማ ያሉ እነዚያ ሰዎች ያን ጊዜ ግን በወቀሳ ቃል ይናገራቸዋል። ብራባ ያለበላችሁኝ፣ ብጠማ ያላጠጣችሁኝ፣ ብታረዝ ያላለበሳችሁኝ፣ ድዊ ብሆን ያልጠየቃችሁኝ ብታሰር ደግሞ ያላስፈታችሁኝ ብታረዝ ያላለበሳችሁኝ ብሎ እንዲሁም አጣን አጣንን በወቀሳ ቃል ይናገራቸዋል። ተመልከቱት፣ ጻርቃንን ደግሞ በአንጻሩ ይመርቃቸዋል እንደሚለው ተመልከቱት። ይች ቀን የፍርድ ቀናት ያልኳችሁም ለዚህ ነው። በጻርቃን እና በጣን መካከል ድንበር ይለያል ማለት ነው። እንዳሁኑ ተደበላል ቀን አደለ የምንኖሩ ለይተን ነው የምንኖረው። በጣንና በጻርቃን መካከል ድንበር ይለኛል። በአለምና በክርስቲያኖች መካከል ድንበር ይለያል ማለት ነው። ዛሬ በህይወት እያሉ ክርስቶስን ያገለገሉት ያንን በሽተኛ ሆኖ ያገኙትን ክርስቶስን ያገለገሉት የጠየቁት፣ ከቁስሉ ያጣቡት፣ ዘይት ያፈሰሱለት እነዚያ ሰዎች በዚች ቀን ይሸልማሉ። ያን የክርስቶስ ተርቦ መጥቶ ቤታቸው ስመ እግዚአብሔር ጠርቶ ወይም ከድሆች እንዳንዱ ሆኖ ከታናናሾች እንዳንዱ ሆኑ ባገኙት ጊዜ ይህን ማብላት ክርስቶስን ማብላት ነው ብለው ያበሉ ሰዎች፣ ይህን ማልበስ ክርስቶስን ማልበስ ነው ብለው ለታረዘው ሰው የራሩለት ሰዎች እስረኛውን የጠየቁት እነዚያ ሰዎች ዛሬ በዚች ቀን ይሸለማሉ። ክርስቲያኖች ዛሬ በዚህ ቀን ፀሐይ ልታበራልን ከምትችለው በላይ የሆነ ብርሃን ይገለጥልናል። ለጻድቃን ብርሃናቸው የሆነው ኢየሱስ ክርስቶስ ይገለጣል። በሱ ብርሃንነት መመልከት ይጀመራል። ክርስቲያኖች፣ የተወደዳቸው የእግዚአብሔር ቤተሰቦች ይች ቀን እግዚአብሔር በክብር የሚገለጥባት ቀን ናት። እግዚአብሔር በክብር የሚገለጥ ክብሩ ሁሉ የሚገለጥባት ቀን ናት። ታስታውሳላችሁ፣ ወደ ዓለም በመጣ ጊዜ ኢየሱስ ክርስቶስ እንደምን ባለው ሁኔታ ዓለም እንደሸኘችው ታውቃላችሁ። ገርፈዋለች፣ አስራዋለች። ፈጣሪዋን እኮ ነው፣ ተመልከቱት። ከሰዋለች፣ ሎቱ ስብሐት። ወደ መቃብርም አውርደዋለች፣ ሎቱ ስብሐት። ስንናገረው የሚከብድ ብዙ መከራን እንዲቀበል አድርገዋለች። በመከራ እንጂ በደስታ አልተቀበለችውም፣ ማለት እዲህም ሆኖ የሸኘችውን ዓለም ለማዳን ለመዋጀት ነው እና የመጣው የዋጃትን ቤተ ክርስቲያን እንደገና ወደ ክብር ይዟት ይወጣ ዘንድ በአብቀኝ ተቀምጦ የታየላትን ቤተ ክርስቲያን በክብር ደግሞ ይዟት ይገለጥ ዘንድ ይዟት ያደርግ ዘንድ ኢየሱስ ክርስቶስ ዳግመኛ ይመጣል። ወገኖች እግዚአብሔር ዳግመኛ ይመጣል። ዛሬ በጉቦ ዛሬ በስልጣን በመበደል ዛሬ የሰው ገንዘብ በመቀማት ዛሬ የሰራተኛ ደሞዝ በማስቀረት ዛሬ በስርቆት በማጭበርበር በሌላም በሌላም ሰሆን የምትጎዱ ሰዎች እግዚአብሔር ይመጣል። ዛሬ በአመንዝራነት ዛሬ በሐሰት ዛሬ ሰውን በመክሰስ ዛሬ ሰውን በማሳጣት ዛሬ አድማ በመስራት የታወቃችሁ ኑሯችሁን የመሰረታችሁ ሰዎች ኑሯችሁን ያሟሟቃችሁ ሰዎች እግዚአብሔር ይመጣል። ዛሬ እግዚአብሔር በሾማችሁ ገንዘብ ላይ ሳትታመኑ ብቻችሁን እየበላችሁ ያላችሁ ሰዎች እግዚአብሔር በዚች ቀን ይመጣል። ዛሬ የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያን ተብላችሁ ተጠራችሁ እንጂ ክርስቲያን ተብሎ ከመጠራት በስተቀር ሌላ ምንም ስራ ያላደረጋችሁ ሌላ ምንም በጎ ነገር ያልተገኘባችሁ ክርስቲያኖች እግዚአብሔር እኮ ይመጣል። በሉ ክርስቲያኖች፣ ዛሬ ክህነታችሁን መነጋገጃ ያደረጋችኋት መነገጃ ያደረጋችኋት ወንጌልን ለመብል ለሆድ መሙያ እንጂ ለአገልግሎት ጻድቃንን ወደ መንግስተ ሰማያት ለመጥራት ያላደረጋችኋት ዛሬ ንስሐ ሳትገቡ ንስሐ ግቡ ብላችሁ የሰበካችሁ ወይም ደግሞ ንስሐ ግቡ ብለን የሰበክን ሁላችንም እናስብ፣ ቆም ብለን እንመልከት። እግዚአብሔር ይመጣል። ዛሬ በስጋው በደሞ የቀለዱ ሰዎች እንደቀለዱ አይቀሩም። እግዚአብሔር ይመጣል። ዛሬ መቅደሱን ለስጋዊ ጥቅም ብቻ የተጠቀሙበት ካህናት ካሉ እግዚአብሔር ይመጣል። በእውነት ዛሬ በመንፈሳዊ ሹመት ተጠግተው በመንፈሳዊ ሹመት ገብተው ስጋዊ ሀብት የሰበሰቡ ሰዎች እግዚአብሔር ይመጣል በሏቸው። እግዚአብሔር ይመጣል። ክርስቲያኖች ጻድቃን ደስ ይበላችሁ፣ በእውነት እንደ ቃሉ የምትኖሩ ሰዎች ደስ ይበላችሁ። በትዳራችሁ የተፈተናችሁ ተፈትናችሁም ያለፋችሁ ሰዎች ደስ ይበላችሁ። ልጆቻችሁን በመልካም አስተዳደግ ያሳደጋችሁ ደስ ይበላችሁ። ዛሬ በዓለም ላይ ስለ ክብሩ ስለ ክርስቶስም ብላችሁ መከራ እየተቀበላችሁ ያላችሁት፣ ዛሬ ስለ ሃይማኖታችሁ የተፈናቀላችሁ፣ ዛሬ ስለ ሃይማኖታችሁ አንገታችሁን እስክትሰጡ ድረስ ለእግዚአብሔር የታመናችሁ፣ ዛሬ በገንዘባችሁ ላይ የታመናችሁ ምጽዋት እየሰጣችሁ አስራት በኩራት እያወጣችሁ ያላችሁ ደስ ይበላችሁ። ዛሬ ቀን የጎደለባችሁ ሃይማኖቴ ከሚጎል ሆዴ ጉደል ብላችሁ ሃይማኖቴን ከማጣ ሀብቴ ልጣ ብላችሁ በሰማይ ያለኝን ክብር ከምለቅ በሰማይ ያለኝን የክብር ዙፋን ከማጣ ከምለቅ በምድር ያለኝን ሹመትና ሽልማት ባጣ ይሻለኛል ብላችሁ የተዋረዳችሁ አንገታችሁን የደፋችሁ ደስ ይበላችሁ። እግዚአብሔር ይመጣል፣ ወገኖች ይመጣል። ዛሬ ይህንን እናስታውሳለን። አምላካችን ኢየሱስ ክርስቶስ ይመጣል ብላ ቤተክርስቲያናችን ታስታውሳለች። ይህንን ነው ዛሬ የምናስታውሰው። እንግዲህ በዚህ ቀን ሁለት ነገሮች ብቻ ነግሬያቸው ልጨርስ። ደቀ መዛሙርት ክርስቶስን ንገረን የመምጣት ምልክቱ ምንድን ነው፣ የዓለምስ መጨረሻ ምልክት ምንድን ነው ብለው ሁለት ጥያቄ ነበር የጠየቁት። ማቴዎስ ምዕራፍ 24 ቁጥር ሁለት ላይ እንደምንመለከተው ይህንን መሰረት በማድረግ ዛሬ ምዕመናን ወደ ንስሐ አባቶቻቸው ቤት ይሄዳሉ አባቶቻችሁ ዘንድ እንዲሰበሰባሉ ለመብል ለመጠጥ አይደለም እንዳስለመድ ነው አሁን እንደው ዝም ለእንደ ተራ ነገር እንደምናየው ንገረን ጌታ መቼ ይመጣል ለማለት ነው ክርስቲያኖች መሄድ ያለባቸው አባታችሁ ዘንድ ሂዱ ክርስቲያኖች አባቶቻችሁን ጠይቁ የዓለም ፍጻሜ ምልክት ምንድን ነው ብሏቸው ሂዱ ክርስቶስ መቼ ይመጣል ብሏቸው ሂዱ ክርስቶስ በመጣ ጊዜ ለጻድቃን ምን ይደረግላቸዋል ብሏቸው ሂዱ ክርስቶስ በመጣ ጊዜ እንዳናፍር ምን እናደርግ ብሏቸው እምንሄደው ለዚህ ነው አንዱ ምክንያታችን ወደ ንስሐ አባቶቻችን የምንሄድበት ምክንያት ሁለተኛው ሰንበትን ምንድና ክብር የተደረግንበት በዚህ ቀን ምክንያት ነው። ጌታ የሚመጣው በሰንበት ነው እና በሰንበት ወደ ቤተ መቅደስ ሁል ጊዜ የምንገሰግሰው ጌታ የሚመጣው በዕለተ ሰንበት ነው እና በዚች ቀን ወደ ሰማይ ይዞ የሚያደርገው አዲስቱ ኢየሩሳሌም ከሰማይ ስትወርድ የምትታየውን በዚህ ቀን ነው። እንዴት ደስ ይላል! በእውነት ኢየሱስ ክርስቶስ ሊቀ ካህናት ሆኖ የሚያገለግለው በዚህ ቀን ነው። በዚያ ለመታየት ነው ሁላችንም በሰንበት ወደ መቅደስ የምንገሰግሰውና። ይሄን ልማዳችሁን እንዳታቋርጡ አደራ ለማለት ነው። የእግዚአብሔር ቤተሰቦች ይህ ጉባኤ አቅሌሲያ የተሰኘው የቤተ ክርስቲያናችን ወይም ደግሞ የጉባኤ ቤታችን ሚዲያ ነው። ሁላችሁም ላይክ እና ሰብስክራይብ በማድረግ እንዲሁም ደግሞ ለሌላው እንዲዳረስ ሸር በማድረግ የእግዚአብሔርን ቃል ላልደረሳቸው ሁሉ እንድታዳርሱ እንጠይቃለን። ስለነበረን ጊዜ አባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነን ሁላችንን በአገልግሎት ያጽናን አሜን።